ምዕራፍ 14 የጢሮስም ንጉሥ ኪራም ቤት ይሠሩለት ዘንድ መልእክተኞችን የዝግባ እንጨትንም ጠራቢዎችንም አናጢዎችንም ወደ ዳዊት ላከ። ስለ ሕዝቡም ስለ እስራኤል መንግሥቱ ከፍ ብሏልና እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ዳዊት አወቀ። ዳዊትም በኢየሩሳሌም ሚስቶችን ጨምሮ ሌሎችን ወንዶችንና ሴቶችን ልጆች ወለደ። በኢየሩሳሌምም የወለዳቸው የልጆቹ ስም ይህ ነው፦ ሳሙስ፣ ሶባብ፣ ናታን፣ ሰሎሞን፣ ኢያብሃር፣ ኤሊሱኤ፣ ኤሊፋላት፣ ኖጋ፣ ናፌቅ፣ ያፍያ፣ ኤሊሳማ፣ ኤሊዳሄ፣ ኤሊፋላት። ፍልስጤማውያንም ዳዊት በእስራኤል ሁሉ ላይ ንጉሥ ሆኖ እንደ ተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ሊጋጠማቸው ወጣ። ፍልስጤማውያንም መጥተው በራፋይም ሸለቆ አደጋ ጣሉ። ዳዊትም ወደ ፍልስጤማውያን ልውጣን በእጄስ አሳልፈህ ትሰጣቸዋለህን ብሎ እግዚአብሔርን ጠየቀ። እግዚአብሔርም በእጅህ አሳልፌ ይሰጣችኋለሁና ውጣ አለው። ወደ በዓል ፐራሲምም ወጡ፣ በዚያም ዳዊት መታቸው። ዳዊትም ውሃ እንዲያፈርስ እግዚአብሔር ጠላቶቼን በእጅ ያፈረሳቸው አለ። ስለዚህም የዚያን ስፍራ ስም በዓል ፐራሲም ብለው ጠሩት። አማልክቶቻቸውንም በዚያ ተዉ፣ ዳዊትም አዘዘ፣ በእሳትም አቃጠሏቸው። ፍልስጤማውያንም ደግሞ በሸለቆው አደጋ ጣሉ። ዳዊትም እንደገና ገና እግዚአብሔርን ጠየቀ። እግዚአብሔርም ከእነርሱ ዞረህ በሾላው ዛፍ ፊት ለፊት ግጠማቸው እንጂ ወደ እነርሱ አትውጣ። በሾላውም ዛፍ ራስ ውስጥ የሽውሽውታ ድምፅ ስትሰማ የፍልስጤማውያንን ጭፍራ ሊመታ እግዚአብሔር በፊትህ ይወጣልና በዚያን ጊዜ ወደ ሰልፍ ውጣ አለው። ዳዊትም እግዚአብሔር እንዳዘዘው አደረገ። ከገባኦንም ጀምሮ እስከ ጌዝር ድረስ የፍልስጤማውያንን ጭፍራ መቱት። የዳዊትም ዝና በያገሩ ሁሉ ወጣ። መፈራቱንም እግዚአብሔር በአሕዛብ ሁሉ ዘንድ አደረገው።